ወፍራም ቡና አቅርቦ ሁለተኛ ስሜ እንደማይቻልፍራ ብሁለተኛ ሀሳብ አለበገማይቻል የእሱ ጥፋት አይደለም። ኃላፊነት መውሰድ አይችልም። እሱ ፈልጎ አይደለም የተወለደው። የአባትየውና የእናትየው ጉዳይ ነው ይሄ። እዳንዱ እንግዲህ ወይ አባታችን ወይ እናታችን አንድ ነገር ዋሽታችኋል ዋሽታችሁናል። እኛ ግን ወንድማችንን ፈልገን አግኝተናል። ባለቤቴ በሕይወት እያለች ልጆቼንም ሆነ ቤተሰቤን አላስተዋውቅህም፣ አላገናኝህም። ከዛ በፊት ሰዎችን ሳውቅ ስተዋወቅ ዝም ብዬ የአባታቸው ስንጠይቅ ነበር። ስጋት ነበረ፣ ተፈሪ ነበረ። ኢትዮጵያውያን ደማ ገባ ነገር ዋጋ ስንከፍል ኖረናል። እድሜያችንን ሙሉ እየከፈልን ከልጅ ልጅ ይተላለፋል። በተለያየ መንገድ የምናየው ነገር ነው እና ይሄ ነገር የሆነ ቦታ ላይ መሰበር አለበት ነው የምለው። እኔ አባቴን ያለው ሰው አባትህ አደለሁም ብሎ የነገረበት መንገድ የእናቱን ንዴት የተወጣበት ነው። እንግዲህ ብዙ ነው እውነት ነው። በሀይል ስልጣኑን ተጠቅሞ ያስገደዳት ያንኛው ነው ባለስልጣኑ ነው። አዎ ያስገደዳት። እርግዝና ሲፈጠር ግን እሷ ነው ብላ ያመነችው ወይም ደግሞ መናገር የፈለገችው የባለስልጣኑን ስም ነው። ጤና ይስጥልን ውድ ሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? ይህ ሃሽታግ ምን ተሻለኝ የተሰኘው ከቀጥታ ስርጭታችን መሰናዶ ላይ ተጨልፎ የሚቀርብላችሁ የእናንተን ሀሳብና አስተያየት የሚሻ በባለታሪኩ ጫማ ውስጥ ሆናችሁ ምን ትወስናላችሁ በሚል እንግዲህ የእናንተን ሀሳብ በጉጉት የሚጠብቅ ባለ ታሪክ ያጋራውን ነው ዛሬ ወደ እናንተ የምናደርሰው። ዘውትር ቅዳሜ ምሽት ከ12 ሰዓት ጀምሮ ሀሽታግ ምን ተሻለኝ በሚል የቀጥታ ስርጭት እንዳለን ይታወቃል። እንግዲህ ይህንን የቀጥታ ስርጭት ከጨረስኩ በኋላ የተሰጡ ሀሳቦችን ያንን መከታተል ላልቻላችሁ ቀንጨብ ተደርጎ የሚቀርብበት መሰናዶ ነው። የዛሬ ባለታሪካችን እናቴ ለአርባ ዓመታት ያህል የደበቀችኝን ሚስጥር ማወቄ አጣብቂኝ ውስጥ ከተተኝ። አባቴ ነው ያልኩት ሰው አባቴ ሳይሆን የአባቴ ጓደኛ አባቴ መሆኑን አወኩኝ። አባቴም አባትነቱን ባይክድም ከቤተሰቡ ግን ሊቀላቅለኝ አልፈቀደም። እኔ የአራት ሴት ልጆች አባት ነኝ ከአባቴ የሚወለዱ እህት ወንድሞችም አሉ እህት ወንድሞቼን ሳላገኝ የአባቴን ቤተሰብ እኔም ሳላውቅ ቤተሰቦችንም ወይንም ልጆቼንም ሳላስተዋውቅ እንዴት ይሁን? አባቴ አባትነቱን ሳይክድ ግን ቤተሰቡን የማያስተዋውቅበት ምክንያት ባለቤቴ በህይወት እያለች ይህንን አላደርገውም የሚል ነው። ገፍቼ ልሂድ ወይንስ ምላደርግ እያለ ነው ባለታሪካችን። እስቲ ሙሉውን ታሪክ ተከታተሉ። በቀጥታ ስርጭት እየገቡ ሀሳብ የሰጡ ተመልካቾቻችንንም ያሉትን፣ አድምጡና፣ እናንተስ ምን ቢሆን ትላላችሁ? ጻፉልን፣ ደውሉልን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ማህሌት እባላለሁ ከካናዳ ነው የምደውለው። እሺ ማህሌት ከካናዳ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ሀሽታግ ምን ተሻለኝ እያለን ነው በመሰናዷችን ታሪኩን የሰማሹ ይመስልናል፣ እና ይሄ ባለ ታሪካችን ምን ይወስን ምን ተሻለኝ እያለ ነው ምን ሀሳብ ትሰጫዋለሽ? የምሰጠው ሀሳብ በሽማግሌም ቢሆን አድርጎ አባቱን አግባብቶ ከቤተሰቦቹ መታዋወቅ አለበት። ከዚህ እድሜ በኋላ ከእሱ ምን እንፈልገው እንደማይሄድ የታወቀ ነው። የአባትነት ጥያቄ ነው የሚሆነው። እውነት ነው። አይደለም። እና እኔ የምለው በራሴን ደርሶብኝ ስለማቅ ነው። ማለት እንደዚህ ከተለያየ አባት ተወለጅ ምናምን ሳይሆን ይሄ ከሌላ ከአባቶች ሳያሳድግሽ ከጊዜ በኋላ ስታገኙ የሚመጡ ብዙ ኮንስኮንሶች አሉ ብዙ ዋጋ ያስከፍላል። እና ይሄ ልጅ የማንነት ጥያቄ ነው ያለበት። እውነት ነው። የእሱ ጥፋት አይደለም። ኃላፊነት መውሰድ አይችልም። እሱ ፈልጎ አይደለም የተወለደው። የአባትየውና የእናትየው ጉዳይ ነው ይሄ። ስለዚህ የአባቱን ትዳር ፕሮቴክት ማድረግ የአባትየው ስራ ነው እንጂ የልጁ አይደለም። እሱ ፈቃደኛ አልሆነም። አሁን አባት አልካደም፣ አምኗል። ግን ባለቤቴ በህይወት እያለች ማስተዋወቅ አልችልም ነው ያለው ቃል በቃል አዎ እሱ ምንድን ነው አባትየው ትዳሩን ፕሮቴክት እያደረገ ነው ያለው አደለ። እና ይሄ ደግሞ የልጁ ኃላፊነት አይደለም። ምክንያቱም ፈልጎ አይደለም የተወለደው አይደለ። ይሄ ልጅ የማንነት ጥያቄውን ተመልሶለታል። በእርግጥ አባቱም አንዱን አውቋል። ከቤተሰቦቹ የመቀላቀል መብት ደግሞ አለው። ነገ እህቱን ቢያገባስ የእሱ ልጆች ደግሞ እውነት ነው ከዘመዶቻቸው ቢጋቡስ በስራዎቹ እና በስራዎቹ መጨረሻ እድሜ ላይ ያሉ ልጆች አሉት። እና የእሱም ስጋት አንዳንዴ የራስን ደም ወይም የቅርብ ቤተሰብን እንዲሁም በደመ ነፍስ የመቀራረብ የመገናኘት ነገር ይኖራል እና ትልቅ ስጋት ውስጥ ነው። ባህር ማዶ ቢሆኑም ሰላሳ ደቂቃ ርቀት ነው ድራይቭ አድርጎ እሱ ያለበት ከተማ ለመድረስ የሚፈጅበትና የእሱም ስጋት ይሄ ነው። ደግሞ ኢትዮጵያውያን በተለያየ ዝግጅት በቤተ ክርስቲያን በምንም የመገናኘቱ ነገር አለና አንድ ቦታ ሁሉ ይገናኛሉ። በትክክል እኔ ይሄ ስጋት ነበረኝ። አባት ያወቅኩት ትንሽ ቆይቼ ነው። ወደ ሀያ ዓመት ምናምን ሲሆን ነው እና እፈራ ነበረ ከዛ በኋላ መፈራ ነበር። አሁን እግዚአብሔር ይመስገን በትዳር ነው ያለሁት። ግን ከዛ በፊት ሰዎችን ሳውቅ ስተዋወቅ ዝም ብዬ የአባታቸው ስንጠይቅ ነበረ። ስጋት ነበረ፣ ተፈሪ ነበረ። አዎ አባቴ ካወቁት በኋላ ራሱ ፈራ ነበር። ምክንያቱም የሆነ ቦታ ወልዶ ሳይናገር ሊሆን ይችላል። ከባድ ስጋት ነበር። እና ይሄንን ነገር ይሄ ልጅ፣ ይሄ ሰው ዋጋ መክፈል የለበትም። በሽማግሌ በምንም አድርጎ አባትየው እምቢ ካለ ራሱ ሄደው ፈልጎ መታወቅ አለበት። ትዳሩ ቢፈርስስ? ትዳሩ ቢፈርስስ? እንደ እኔ እንደ እኔ አይፈርስም። ለምንድን ነው? ይህንን ሁሉ አመት የቆየ ትዳር ቢፈርስ ለውጥ አይመጣም። ትልልቅ ልጆች የፈሩበት ትዳር ነው። ቢፈርስም ደግሞ ይቅርታ፣ እንደው መቼም እራስ ወዳድ ነሽ አትበይኝና የልጁ ጥፋት አይደለም። ነገ እኮ የዚህ ልጅ ሳይፈልግ የገባበት ህይወት የእሱም የልጆች ትዳር ሊፈርስ ነው። ወንድማቸው እህታቸውን አግብተው ቢገኝ ነው ያውም በሚዘገንን ሁኔታ አደለ። ስለዚህ አንዳንድ ጊዜ ትንሽ ጨከን ብለን ሰልፊሽ መሆንም አለብን ለራሳችን፣ የራስ አሁን ይህ ሰው የልጆቹን ህይወት ፕሮቴክት የሚያደርገው እሱ ነው። የነገ ህይወቱ እነዚህም ልጆች ነገ ወንድማቸውን ቢያገቡ የአባትየው ጥፋት ነው የሚሆነው ገባሽ ስለዚህ ለምን በማያገባው ነገር ጥፋት ውስጥ ይገባል እና በሽማግሌም በምንም አድርጎ ቤተሰቦቹ መታወቅ አለበት ነው የምለው ኛዎቻችን ኢትዮጵያውያን በማያገባን ነገር ዋጋ ስንከፍል ኖረናል እድሜያችንን ሙሉ እየከፈልን ከልጅ ልጅ ይተላለፋል በተለያየ መንገድ የምናየው ነገር ነው እና ይሄ ነገር የሆነ ቦታ ላይ መሰበር አለበት ነው የምለው እኔ ስለዚህ ኃላፊነቱን አባቱ ነው መውሰድ ያለበት ለሚመጣው ነገር እንጂ ልጅ አይደለም። ትዳሩን መጠበቅ ያለበት አባቱ ነው እያልሺ ነው። በትክክል በጣም ነው የማመሰግነው። ማህሌት ከካናዳ እግዚአብሔር ያክብርልን። ሌሎቹስ ምን ይላሉ የሚለውን እንደው፣ አንቺን የሚሞግት ሌላ ሀሳብ ካለ እና እኔ ይሄንን ማለት እንፈልጋለሁ ምትይ ከሆነ ደግመን እንገናኛለን። በጣም አመሰግናለሁ። እሺ እሺ፣ መልካም እግዚአብሔር ይመስገን። እሺ የዚህ አይነት ታሪክ በቤተሰባችን ውስጥ ተከስቶ ነበረ። እሺ ምንድን ሆነ? ልጆቹ የአባቱም ልጆች እሱም ያው የተወለደውም ልጅ እንትን ልኮ ሆኑ። በኋላ የአባቱ ልጆች የሆኑት ፈልገው ወንድማቸውን አገኙት። አግኝተው ከተግባቡ በኋላ እቤት ሄደው ለእናትና ለአባታቸው እንግዳ ይዘን ስለምንመጣ ተዘጋጅታችሁ ጠብቁን ይላሉ። ወንድማቸው መሆኑን አውቀው ነው። አውቀው አውቀው በደንብ ተግባብተዋል። እሺ ይናገሩ ለቤተሰብ ከዛ የወለደው እነሱ ከመወለዳቸው በፊት ነው የወለደው። ቤተሰብ ልጆቹ ሴቶች ስለሆኑ ምንድነው የሚመጣው ብለው በደንብ ተዘጋጅተው ይጠብቃሉ። ከዛ በኋላ ወንድማቸውን ይዘው ይሄዳሉ። ወንድማቸውን ይዘው ሲሄዱ ግራ ይጋባሉ። ሽታሳን አሁን ልጆች የሚላሉ እንግዲህ፣ ወይ አባታችን ወይ እናታችን አንድ ነገር ዋሽታችኋል፣ ዋሽታችሁናል። እኛ ግን ወንድማችንን ፈልገን አግኝተናል። የማን ልጅ ነው ወንድማችን? ያንቺ ነው ወይምስ ያንተ ነው ይላሉ። እነሱ ያውቃሉ። አሁን አባትየው ደግሞ በጣም ልግዛ ሰው ነው። ባለቤቱ ምትፋ አሁን አባትየው እናትየው አደነገጠች። አባትየው ግን አለቀሰ። ልጆቹ ወንድማቸው በጣም የሚመስላቸው ነው። ጭምጭምታ ወሬ ሰምተዋል በአጋጣሚ እነሱም ከሚበሩ ችግር አድርታ አርገዋል። ወንድምየውም ጥሩ ስራ ይሰራል። በዛ ሰዓት ላይ ነው አሁን አባትየው ይነሳና ሚስቱን ይቅርታ አድርግ እጠብቅሻለሁ የእኔ ልጅ ነው ይላል። የእናንተ ቤተሰብ ታሪክ ደግሞ ልጆቹ በደንብ የተሳተፉበት እንትን ነው። በጣም አሁን በቃ ወንድማቸው ጋር ፍቅር ሆኑ፣ ይቅርታ ሁሉንም ነገር መለሰው። እናትና አባትም በመሀል ሌላ ግጭት እንዳይኖር ልጆቻቸው ናቸው አስታራቂ የሆኑት ለተፈጠረው ነገር ከሷ በፊት ስለሆነ እኛ ግን ወንድማችንን እንፈልገዋለን ወንድም ደግሞ የላቸው ነበር ብለው በቃ አብረው ይኖራሉ። አሁን እነዚያም ሴቶች አግብተዋል፣ ወንድምየውም አግብተው ልጆች አሏቸው፣ በሰላም እየኖሩ ነው። እና አሁን የነዚህን ልጆች የባልና ሚስት ሚስቴን እፈራለሁ። ባልየውም የሚባለው ነገር ቢጣሉም አፋራቂዎቹ ልጆች ናቸው። ስለዚህ ልጆቹ ይወቁ ወይም እህት ወንድሞቹን ቀድሞ ይተዋወቅ። አዎ እኔ የምለው እህት ወንድሞቹን ቀድሞ ይተዋወቅ እና በርስ ወንድሞቹ በተለይ በውጭ ከሆነ የሚኖሩት አንደርስታንድ ያደርጋሉ። ወንድማቸውን እነሱ ግ ይፈልጋሉ። እና ከእህቶቹ ጋር በደንብ እየተግባባ በምን አይነት መንገድ እንደሚገናኙ። አሁን እኮ አባትየው ባለቤቱን የሚፈራው ግጭት ቢመጣ ሌላ ነገር በዚህ እድሜ ይመጣል ብሎ ነው። ግን እንዳይመጣ ደግሞ ልጆቹ አስታራቂ ናቸው። ከዚህ ቀደም ከትዳሩ በፊት የወለደውን ገልጸው ስለማያውቅም ነው በነገራችን ላይ ይሄንን ነገር ስለማያውቅም፣ ይሄ ነው ብሎ ተናግሮ ነበር። እና አሁን እንዲህ ነው ብዬ ማለት አልችልም የሚል ስጋት ውስጥም የገባ ይመስለኛል። ይገባል። አሁን ያንን ነገር ዝም ብሎ ከመደበቅ እና ልጅም አባትዬውም እኮ ውስጡ ጭንቀት አለው ግን ልጆቹ እናትየዋን ካሳመኑ እርግጠኛ ነን። የልጆች ንግግር ያሁን እንደውም በእኛ ጊዜ እንዳሉ አለም ያሁን ልጆች በቀላል ጊዜ በደንብ ለማስረዳት የሚሞክሩ ናቸው። ስለዚህ እዛ መንገድ እሱ መጨነቅ የለበትም። እውነትም ያለው ደግሞ ልጆቹስ ቢገቡ ሌላ ጭንቀት ደግሞ ሊመጣ ነው። ስለዚህ እህትና ወንድሞቹን ፈልጎ ያግኝ፣ ከእነሱ ጋር በደንብ እንደስገር አድርገው ይነጋገሩ፣ በዱር ጊዜ ይውሰዱ አስታራቂ ይሆናሉ። እነሱ እራሱ ለሚመጣው ነገር ይታወቅም እንጂ ሌላ የውጭ ሰው ምንም አይባል። አሁን አይተሽ ከሆነ ልጆች ካደጉ በኋላ ባልና ሚስት ግጭት ሲመጣ ከውጭ ሽማግሌ፣ ከካህናት፣ ከምናምን በላይ ልጆች ናቸው አስታራቂ የሚሆኑት። ስለዚህ ሌላ ሰው ሳይገባ በልጆቹ ይለቁጡ ነገር እኔ የእውነት ነገር በቤተሰብ ውስጥ ስለተከሰተና በጣም ስለ ለማንም ሰው ሼር ሳያደርጉ ሁለት ብቻ ይዘው ወንድማቸውን ያመጡት እና ሰርፕራይዝ ያደረጉት በጣም የሚገርም የእናንተ ቤተሰብ የሚገርም አጋጣሚ ነው። ማልበል ግን ስሜ እንኳን ይቆይ ከውጭ ነው። እሺ እግዚአብሔር ያክብርልኝ። ትልቅ ነገር ነው። ከትክክለኛ ታሪክ ተነስተው የመፍትሄ ሀሳብ ሊያቀል የሚችል ትዳሩንም ሊታደግ የሚችል ትልቅ ሀሳብ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንደምንዋል። እግዚአብሔር ይመስገን። ጠና አስጥልኝ። እንደምናመሸሽ እግዚአብሔር ይመስገን። በመጀመሪያ ልጁን እንኳን ደስ አለህ ማለት እፈልጋለሁ። ቀላል ጥያቄ አደለም። የተመለሰለት እንኳን ደስ አለው። ምክንያቱም የብዙ ሰው ቤት ውስጥ ያለ የተደበቀ ሚስጥር ነው። እሱ መፍትሄ ስላገኘለት መደሰት አለበት። እውነት ነው። ቀላል አደለም። በልጅነቱ ብዙ ነገር ተደራርቦበታል። ብዙ ከባባድ የሚባሉ ነገሮች ገጥመውታል። አባቴን ያለው ሰው አባትህ አይደለሁም ብሎ የነገረበት መንገድ የእናቱን ንዴት የተወጣበት ነው። እንግዲህ ብዙ ነው። እውነት ነው። እስፔሻሊ፣ የማንነት ጥያቄ በስደት ላይ ሳይሆን በሀገር ውስጥ ሆነ በኢትዮ ኤርትራ የተፈጠረ ነገር የብዙ ቤቶችን ያቆሰለ ነገር ነው እና መጀመሪያ ደስታውን ማጣጣም አለበት። ምክንያቱም ትልቅ ጥያቄ ነው የተመለሰ። እውነት ነው። ለአባቱ ደግሞ መረዳት አለበት። ምክንያቱም ሰውዬው ሚስቱን መናገር ፍርቶ አይደለም እንደሚመስለኝ፣ አሁን በመሰለኝ አይደል የምልህ የጓደኛው ሚስት አባልቀዋል። አሁን ለአርባ ዓመት ሙሉ ከልጅነታቸውም ሊሆን ይችላል ከጓደኛው ጋር የነበረ ጓደኝነት፣ ቤተሰባዊነት፣ ዝምድና ይህ ሁሉ ከአርባ ዓመት በኋላ ከሚስቱ ጋር ሲሰርቅ እንደነበረ ሲያውቅ ብዙ ወዳጅ ነው የሚያጠፋው። የማንነት ጥያቄ ነው፣ ለሱ የክብር ጉዳይ ነው በነገራችን ላይ ከዚህ ከወላጅ አባቱ ጋር እናቱ በፍቅር ነበረች። በኃይል ስልጣኑን ተጠቅሞ ያስገደዳት ያንኛው ነው፣ ባለስልጣኑ ነው። አዎ ያስገደዳት። እርግዝና ሲፈጠር ግን እሷ ነው ብላ ያመነችው ወይም ደግሞ መናገር የፈለገችው የባለስልጣኑን ስም ነው አባትህ እሱ ነው ላመታት እንግዲህ በስልጣን ላይ በነበረ ሰዓት ደጋግሞ መስሪያ ቤቱ ሄዶ በፀሐፊው አማካኝነት መልዕክት ካለ ሲባልም ደብዳቤ ጽፎ የሱንና የእናቱን ፎቶ ነበር አስቀምጦ የወጣው ግን በፀሐፊው በኩል ተደውሎ የተነገረው ሁለተኛ እንዳትመለስ ነውና እሱም እንግዲህ በዛ ሰዓት አምኖ የነበረው ባለስልጣን ስለሆነ ስልጣኑን ተጠቅሞ በሚል እንጂ አባቴ አይደለም የሚል እምነት አልነበረውም። አሁን ይሄን ባለስልጣን ካመታት በኋላ ይሄንን ባለስልጣንን አሁን ስልጣን ላይ አይደለም፣ እሱን ለማሳመን እሱን የሚቀርቡ ሰዎችን ለመፈለግ ሶሻል ሚዲያ ላይ በስሙ ገብቶ ሲበረብር ነው። ይሄንን ሰው ያገኘው አባቱን ያገኘው፣ እና የመልካቸው መመሳሰል እንግዲህ እጅግ በጣም ደነገጥኩ፣ መጀመሪያ ውስጤ የነገረኝ ነው የሚለው ያኛውም ከጓደኛው ሰረቀ እንዳይባል ነበር እንቢታውን ያሰማው። ይሄኛውም የሚያደርገው ያ ነው። ሚስቱ ሳይሆን የፈራው አሁን የተደበቀ የድሮ ታሪኩ የኋላ በሽታ ስላሚያም ስላመጣበት ሊሆን ስለሚችል አባቱን ይታገሰው። ዋናው መደሰቱን ነው ማስቀደም ያለበት። አባቱን ይታገሰው፣ ጊዜ ይስጠውና ና መስመሩን ይይዝለታል። በክስ ደረጃ ከሄደ ግን ምን ተረፈታለ? ብሮ እሱን አቶ ሲንተላፍታ ነበር። አሁንም እሱን ከሶ ሊያጠፋው እውነት ነው በክስ ፍቅርን ማግኘት አይቻልም። ግን ደግሞ የአባትየው አቋም ባለቤቴ በህይወት እያለች ልጆቼንም ሆነ ቤተሰቤን አላስተዋውቅህም፣ አላገናኝህም ተጨማሪ እንኳን በልጅ ላይ ማየት ያለበት ዜግነቱን ቢሆን ያገኘዋል። ኢትዮጵያ ደግሞ የምርጫ እንጂ የዘር ጉዳይ አይደለም። ኢትዮጵያዊ ለመሆን ምርጫውን ነው ማስቀደም የሚችለው። አሀፋብ ስለሆነ ግማሽ ኢትዮጵያዊ ግማሽ ኤርትራዊ ስለሆነ እሱ በሰነድ አልተረጋገጠም ከድሮም ነበረ። ባለስልጣኑ አባቱ ብሎ ካሰበ ገባኝ። ውጡ ሲባል ውጡ ሲባል ሙሉ ለሙሉ በዛኛው ነው የሄደው ነው። ስለዚህ አሁን አንቺ ይታገሰው እያልሽ ነው። አውቀ ጊዜ ይስጠው፣ ጊዜ የማይፈታው ነገር የለም። ዋናው ማንነት ጥያቄው ስለተመለሰ መረጋጋት ያለበት ይመስለኛል። ምክንያቱም የብዙ የኔው የራሴ ሁሉ በሰላሳ ሰባት አመቴ እናትሽ እናትሽ አይደለችም ተብዬ እስካሁን በቤተሰቡ ላይ ተደብቆብኛል እና ይሄ እድለኛ ነው። የስንቱም የተደበቀም አለ። አሁን የአምሳ አመት ደርባባዊ ዙሮ እሰይ በጣም እና እንዴት አስታረቅሽው ማለት ከሰላሳ ሰባት ዓመት በኋላ እናትሽ አደለችም ስትባይ፣ እኮ እናት የለችም ተባልኩኝ። እናቴን ግን የሚነግረኝ ሰው አላገኘሁም። ስለዚህ እናቴ ብዬ ያመንኳትን ሰው ጋር ብጣላ ማሰርከው ነገር ይገኝ ከስም እናቴ እስካላገኘሁ ድረስ ወይም ይነግረኝ እስካላገኘሁ ድረስ ከወለደ ያሳደገም ይባላል። እናቴ እናቴ ናት። እናቴ ብዬ እንድጠራትም ስላደረገችኝ እናቴ ናት። የወለደው ሁሉ አይደለም እናት የሚባለው ፍቅር የሰጠው ወላጅ መሆን የሚችለው እና አይከፋኝ። እናቴን እውነተኛዋ እናት ባገኝ ግን የበለጠ ደስ ይበኝ። በቃ እውነት ነው በጣም። ስለዚህ ይሄ ሰውዬ ትልቁ ጥያቄ ስለተመለሰ ነው እግዚአብሔርን አመስግኖ ነው። ጊዜ ይስጠውና ሰውየው ከሀሳቡ ጋር እንዲታረቅ እሱንም ደስታውንም ወደ ውስጡ እንዲያስገባው ጊዜ ጠይቃል እና መረጋጋት ነው ያለበት። እንዲያው እንዲሁ ሀሳብ ስጡኝ ብሎ መውጣትም አልነበረበትም። እግዚአብሔር ማመስለት ነበረበት። በጣም ነው የማመሰግነው። እንግዲህ አንቺም በጊዜ ይፈታል ብያምን አለሁኝ። እንደ እግዚአብሔር ፍቃድ፣ እውነት ነው እንደ ሁሉ ነገር በጊዜ ነው። በኢትዮ ኤርትራ ጉዳይ ብዙ አለ። ወታደር ሆኖ ሄዶ ኤርትራ ላይ ይወልዳል፣ የማናገር የት ሰው እንደሆነ አይታወቅም፣ ምናምን እና እንዲያው ያቺ ውቢቷ ኢትዮጵያ ያለች ሁሉ ተሸክማ ትሄድ ነበር። እውነት ነው። አሁን መቆራረጥና መከፋፈል ሲመጣ ግን ብዙ የማንነት ጥያቄና መስቅልቅል ገጥሟል። ዙ ሰው በሽታ ተነቅሶ የማይወጣ እሾህ ነው የሆነበት። የተገኘ ሁሉ አመስገን ይመረጣል። እግዚአብሔር እንኳን ደስ አለው ሰውዬው ደስታውን ያጣጥም፣ ሁሉንም በጊዜ ይደርስበታል። በጣም ነው አመሰግናለሁ። እሺ እሺ፣ እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። ሰላም ጠና አስጥልኝ። ያው ልጁ እኮ ሀብት ልካፈል አላለም ማንነቴን አሳውቀኝ ነው ያለው መስዬ እህት ወንድሞቼን ልተዋወቅ ነው እህት ወንድሞቼን ነው እውነት ነው ማንነቴን አሳውቀኝ አባትህ ነኝ በለኝ ነው ያለው ምን አለ አባትየው ተረግቶ ልጄ ነህ ብሎ ከቤተሰቡ ቢያስተዋውቀው ከሚስቱ በፊት ስለሆነ ምን ችግር የለውም ነገ ጠዋት እኮ በፍርድ ቤት በምን እንዲል እኮ የልጅ ደግሞ ነው። አቁይ እወጣለሁ አይደል? እውነት ነው እውነት ነው እና ልጁ ገብቶ ይሄድበት በሩን ያንኳፋባት እንኳን አደረሰ ብሎ የመጣሁ አይመጣም። አርባ አመት ተጨቁመኝ እንደ አላባትም እውነት ነው። ብዙ መከራዎችን ብዙ ፈተናዎችን አይቷል። ስለዚህ ይሄድ ነው።

ከራስሽ ጋር እያወራሽ ነው፣ ከኛ ጋር ከኛ ጋር እሺ። ተረቱን ስትነግሪኝ እኮ ምንድን ነው ብዬ ነው። ወፍራም ቡና ቀርቦ እንዴት ነው ያልሽው? ወፍራም እሺ፣ እሰየው እንኳን ደህና መጣሽ። ልጁ ሰውየውን መምከር የምፈልገው ወይ ሀሳቤን ማካፈል የምፈልገው፣ አንደኛ የረጋ ወተት የምንለው ነገር አለ አይደል? ቅቤ ያወጣል። ሁለተኛ ደግሞ እሱ አባቱን መረዳት ካልቻለ አባቱ እንዲረዳው መጠበቅም ትንሽ ይከብዳል፣ አባት ነውና ከዛ በላይ ደግሞ አባቱም እንደሱ እኮ የተደበቀ ሚስጥር ነው ያወቀው። እውነት ነው፣ ጥርጣሬው ቢኖረውም ልጁን የሚያክል ትልቅ ልክ በፈላ ዘይት ላይ ውሃ አንድ ማርከፍ ከፍ አይነት ነው። ትልቅ ድንገተኛ አደጋም ሊፈጥር ይችላል። ኤግዛክት ስለዚህ ይታገሰውና አሁን ለግኝ አባቶች ግን ፍቅሩን ያሳየ መሄዱን አይደል መሄዱ ይህ ሰውዬ አየሽ አባትዬ ተብሎ ያሳደገው ዶክተሩ እያበላሸ ያ ችግር ፈጥሮበታል። ይሄ ደግሞ ሪጀክት ባያደርገው ሁለተኛ ጭንቅላት መቋቋም ይችላል። ለራሱ ያስ ለሰውዬ ብሎ አይደለም ለሰዎቹ ክብር አይደለም፣ ለራሱ ሁለተኛም መገፋቱ ይችላል። ሰውዬው እኮ ሲመራው ሪጀክት የሚያደርገው የሰው ሪያክሽን እንደሱ ነው። አ ታንከር በለ ስትመጪው ራሱን ለመከላከል አላቀም። ልጅ ያደለህ እንዲ ነው። እንደገና ወደ ኋላ ወደ ዲኤንኤ ነው የሚሄዱ ማረጋገጫ ያለው እንኮ ይህ ልጅ ስላመነለት ነው። ስላመነለት ነው ወደ ዲኤንኤ ያልሄዱት ኤግዛክት። ስለዚህ በገፍቶ ከሄደው ግን ጆሮ ማይ ጥመውን ወሬ ይሰማል አንደኛ አይደለህም ይለዋል ከዛ በክርክር ወደ ዲኤንኤ ትካሄድ ነው ከዛ በኋላ ታግሎ እንደገና በጠብ በጠብ የተጀመ መሰረቱ ያልጸና ቤት ቤት እንደማይሆን ሁሉ በፍቅር ያልተመሰረተ ቤተሰብ ቤተሰብ ሊሆን አይችላል እውነት ነው በዛ ላይ በርቀት ወንድሞች ማግኝ ብሎ የሚመክረው ሰው ሰዎችን ደግሞ ምን ጉዳት እንደሚያበጣበት ድንጋር እሺ ወንድሞች የሆነች የማውቃት በቅርበት ምንባቃት እህት ናት። አባቷ የወለዳት የትልቅ ፋሚሊ ሰው ነው። እሷ የሰርቶ አደር ልጅ ናት። እናትዋ ሰርቶ አደር ናት። ወንድሞቿ በርቀት ልታገኛቸው ስትሞክር የአባታችንን ውርስ ልትካፌ ነው እንጂ የአባታችን ልጅ አደለሽም ብሎ ሳትቀርባቸው አባረዋታል። ርር ቀርቅ በቤተሰብም ሪጀክት ሊደረግ ስለሚችል መጀመሪያ አባቱን ፍቅር ይስጠው፣ ከአባቱ ፍቅር ይጠበቃል፣ አባቱን ያለማመድ ከዛ በኋላ ሁሉ አርባ አመት ኖሮ የለም። ትልቁ ጥያቄ የማንነት ጥያቄን ያክል ተመልሶለት የሰው ነገር ስስታችን ነው እንጂ ይደርስበታል እና ረጋ የረጋ ወተት ቅቤ ያወጣል እንደሚሉት መታገሱን ትዕግስት ዋጋ አላት። መታገሱን ይሻለዋል። አባቱን በፍቅር ይጀምረው። አሁን ቤቱ ሂዶ ሳይሆን አበባ የሚሰጠው በፌስቡክ እንዳገኘሁ ግን በቴክስት አበባ ይላክበት። አባቱን እንደሚወደው እና እንደሚያከብረው ይንበረው። ካልሆነ ግን የአባትን ቃል ረግጠ ሄደ አባትን አባት የሆነኝ ማለቱ ግን እኔ የእኛ ዘመን ሰዎች እንዴት እያሰብን እንደሆነ አይገባል። ዘይት ላይ ውሃ እንደመጨመር ያልሽው ነው። ኤግዛክት ነው ይመስለኛል እያው፣ ሰዋ እልህን ፍቅር አይሰጥም። ፍቅር ግን ፍቅርን ይሰጣል ከታገሱት። ስለዚህ የታገስ ነው ያንቺ ሀሳብ። እንግዲህ ድጋሚ እንደ ወፍራም ቡና አይደገምም ቢባልም እኔ ግን መጣው ብለሽ ነው የጀመርሽው እና በጣም ወፍራም አይ፣ በጣም ብዙ ውስብስብ የሆኑ ነገሮች ናቸውና አንዳንዴ ግራ ይገባል። አሁን እኔም እዚህ ላይ ምን ይወስን ቢባል ግራ ነው የሚያጋባው። ስለዚህ ይታገስ እያልሽን ነው። በጣም ነው የማመሰግነው። በጉልበት አይሆንም። እህትና ወንድሞቹን በርቀት ቢያገኛቸው። ያ ቀድመው ታሪክ የነገረችን እህታችን አጋጣሚ ልበቀና ልጆች ስለነበሩና በጓደኝነትም ስላገኛቸው ይሆናል ከእነሱ እኮ ፍቅሩን አሳይቶ ነው ፍቅር የሰጡት ሆኑት ባላቀውም ታሪኩ ይህ አባት ደግሞ እያለማመደው እና አባቱንም እያለማመደው ወንድሞቹን እንደ ጓደኛ እንደ ቤተሰብ ሆኖ ሳይሆን እንደ ጓደኛ በርቀት ጠባያቸውን ቢያጠና እስኪ፣ ለዚህም ትዕግስት ነው የሚያስፈልገው ጊዜ ይፈልጋል ነው ይመስለኛል። በጣም አመሰግናለሁ። እሺ፣ እግዚአብሔር ያክብርልኝ። እሺ፣ እሺ። እኔ እናት ሀሽታግ ምን ተሻለኝ በተሰኘው ታሪክ ዛሬ የምንወያይበት ሆኗል። አጋጣሚ ደግሞ የአባቶች ቀን በውጮቹ የአባቶች ቀን የሰኔ ወር አጋማሽ ወይንም ሁለተኛ እሁድ ላይ እንደሚሆን ይታወቃል። በዚህ ዕለት እንግዲህ በዋዜማው ላይ ሆነን ስለ አባትነት እያነሳን ነው። በዚህ አጋጣሚ ለአባቶች እንኳን አደረሳችሁ መልካም የአባቶች ቀን ለማለት ፈልጋለሁኝ።